ያለ እድሜ የሚመጣ የቆዳ መሸብሸብን ጠባሳን ብግርን የቆዳ መቆጣትን በአንድ ዘይት ብቻ ማጥፋት እንደሚችሉ ያውቃሉ ሰላም እንዴት ናቸው ውድ የቻናሌ ቤተሰቦች እኔ ራይል ጥላውን ነኝ በዛሬው ቪዲዮ እጅግ በጣም ዘርፈ ብዙ ጥቅም ያለውን ና የብዙ የዓለማችን ህዝቦች ዘንድ በሰፊው የሚታወቀውን ለብዙ የጤናና የውበት ሚስጥር የሆነውን በጥቂት ቀናት ውስጥ ለውጥ የምናይበትን በሳይንስ የተረጋገጡ የተሸበሸበ ቆዳን መወጠር፣ ጠባሳን ማጥፋት፣ ብግርና ማድያትን ማስወገድ እንዲሁም የቆዳን መቆጣትን ለመከላከልና ና ለማጥፋት የሚጠቅመንን የግሎ ዘይት ወይም የካስተር ወይል ይዤላችሁ መጥቻለሁ። ይህን ዘይት ያለውን ጥቅምና እንዴት መጠቀም እንዳለብን አብረን እናያለን። እስከ ፕሮግራሙ የመጨረሻ ድረስ አብራችሁን ቆዩ። በግሎ ዘይት ውስጥ 90 ፐርሰንት የሚሆኑ ሪሲኖይክ አሲድ የሚባል የፋቲ አሲድ ይዘት አንቲ ኢንፍላማቶሪ ና አንቲ ማይክሮቢያል ኢፌክት አለው። ግን ይህ ብቻ አይደለም። ሌሎች እንደ ኦሊኒክ አሲድ እና ሊዮኒክ አሲድ የሚባሉ ፋቲ አሲድ ይዘቶች አሉት። እነዚህም በግሎ ዘይት ሞስቸራይዝድ እንዲያደርግ ያደርገዋል። ይህም የቆዳን ወዛማነት መጠበቅና ወደ ቆዳ ውስጥ ዘልቆ የመግባት አቅም እንዲኖረው ና የማዳን ክህሎትን ያላብሰዋል። ሂሙልታንት የቆዳን ወዛማነት እርጥበት ለመገንባትና ለመመለስ የሚያግዘው ሌላ ኤፌክት አለው። ኢሞሊየንት የሚባል ደግሞ ሌላ ኤፌክት አለው። ይሄ ደግሞ ለስላሳና ጥርት ያለ ቆዳ እንድንላበስ ያደርገናል። ያለ እድሜ የሚመጣ የቆዳ መሸብሸብን በተፈጥሮ የሰውነታችን ቅባት ትንሽ ነው። ይህም እድሜያችን እየጨመረ ሲሄድ እየቀነሰ ይሄዳል። እናም ቆዳችን እንዲደርቅና ሰውነታችን ላይ ያሉ መስመሮች ጎልተው እንዲታዩ ያደርጋል። አንደኛ የግሎ ዘይት ቅድም ባልኳችሁ ኤፌክቶች ምክንያት ቆዳችን እርጥበቱን እንዲጠብቅና የቆዳችን ሴሎች ለማነቃቃት ይዳርገዋል። ይህም በሚነቃቃበት ጊዜ የተሸበሸበ ቆዳ ላይ ያሉ መስመሮችን ጎልተው እንዳይታዩና ለመጥፋት የተቃረቡ ያደርግልናል። ሁለተኛው ደግሞ ትራይስላይድ በሚባለው የተባለው የግሎ ዘይት ውስጥ በሚገኘው ውቅር አማካኝነት ወደ ውስጠኛው የቆዳ ክፍል ዘልቆ እንዲገባና ጠቃሚውን ንጥረ ነገር እንድናገኝ በማድረግ ለቆዳ ጥንካሬና እንዳይጎዳ የመከላከያ ግድግዳን ይፈጥርልናል። ሶስተኛው ደግሞ የደም ዝውውርንና ኮላጅንን ማነቃቃት ነው። ይህም ኦክሲጅንን ወይም ኒውትሪንት ደግሞ ምግብ ማለት ነው፣ ለቆዳችን የሚያስፈልገውን ምግብ እንዲደርስ ያደርጋል። ይህ ለቆዳችን የተወጠረና አንጸባራቂ ሆኖ እንዲታይ ይጠቅመናል ማለት ነው። አጠቃቀሙ ለተሸበሸበ ቆዳ ማታ ከመተኛታችን በፊት ትንሽ ጠብታዎችን በመቀባት ማሳደርና ጠዋት መታጠብ ያስፈልጋል። ሁለተኛው ደግሞ ለጠባሳ ሲሆን ከቡግር፣ ከቀዶ ጥገና ወይም ከእርግዝና ሰውነታችን በሚወጠርበት ጊዜ የሚመጣ ሊሆን ይችላል። አጠቃቀሙም ሪሲኖይድ አሲድ ውስጥ ወደ ውስጥ ገብቶ የኮላጅን ፋይበሮችን ለማነቃቃት እንዲያስችለው ጠብታዎቹ ላይ እነዚህ ጠባሳዎቹ ላይ ጠብታዎቹ መቀባት ያስፈልጋል። እነዚህም ሁለት እስከ ሶስት ደቂቃ ማቆየት መልካም ነው። በሳምንት ሁለት የምንጠቀመው በጣም ጥሩ ነው የሚሆነው። ሶስተኛው ለቆዳና ትልቅ ለሆኑ ጠባሳዎች ለቆዩና ትልቅ ለሆኑ ጠባሳዎች ሲሆን በጨርቅ ላይ የግሉ ዘይትን ቀብተን ጠባሳው ላይ ማስቀመጥ ከዛ ላስቲክ መሸፈን የተሸፈነው ላስቲክ ላይ የሞቀ ውሃ በጠርሙስ አድርገን እዛው ላስቲኩ ላይ ጣዋሳው ላይ ማለት ነው እናስቀምጠዋለን። ይህንንም ከ30 እስከ 40 ደቂቃ ማቆየት ይህም ትዕግስት ይጠይቃል። ለሳምንታት ወይም ለወራት ያለሰለሰ ጥረት ያስፈልጋል። በአንድ የሚለቅ ነገር አይደለም። ሶስተኛው ደግሞ ለቆዳ መቆጣት ነው። በሳይንስ የተረጋገጠ የተቆጣ ቆዳን ማዳን መቻሉ የካስተር ወይልን ልዩ ያደርገዋል። ይህም ደግሞ የተቆጣ ቆዳ መገለጫዎች ብግር የፊት መቅላት፣ የቆዳ አላርጂ፣ የመሳሰሉት ናቸው። ብዙ ጥናቶች እንደሚያረጋግጡት ሪሲኑዊክ አሲድ ለነዚህ አይነት ችግሮች በጣም ፍቱን መፍትሄ ነው። ካስተር ኦይል ወይም ደግሞ የግሎ ዘይት እብጠትን፣ እንዲሁም መቅላትን፣ ብግርን ባክቴሪያዎቹን ለማጥፋት በጣም ውጤታማ ነው። እናም ይህን ተፈጥሯዊና ለብዙ ችግሮች መፍትሄ የሆነውን ካስተር ኦይል ከመጠቀማችን በፊት የበክንዳችን ውስጠኛው ክፍል ወይም ደግሞ በጆሯችን ጀርባ ባለው ቦታ ላይ ቀብተን መጀመሪያ መሞከር ያስፈልጋል። ይህም ለምን ይጠቅመናል? ምናልባት አላርጂ ብንሆን ለካስተር ኦይል ቀድመን እንድናውቅ